ተክብሮታዊ ሰላምታችን በያላችሁበት ድረስ እንደምን ቆይታችኋል? የተከበራችሁ ተመልካቾቻችን ይህ የአማራ ሚዲያ ኮርፖሬሽን ነው። የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዋና ዜናዎች፤ ተመራቂ የአድማ መከላከል አባላት በሰለጠኑበት የሙያ መስክ ሕዝባቸውና መንግስታቸውን በጽናት ማገልገል እንደሚገባቸው የአማራ ክልል ርዕሰ መስተዳደር አረጋ ከበደ አሳሰቡ። ሳይንሳዊ እውቀትን ከመልካም ሀገራዊ ሴቶች ጋር አጣጥሞ በቴክኖሎጂ የታገዘ አሰራር በመከተል ሲቪል ሰርቪሱን ማዘመን እንደሚገባ የአማራ ክልል ምክትል ርዕሰ መስተዳድር ዶክተር አብዱ ሁሴን ተናገሩ። ወለላ እንዳለውና ሀብታም ቦጋለ በጋራ በመሆን እስከ ፍጻሜው አብራችሁ እንድትቆዩ በአክብሮት እንጋብዛለን። ተመራቂ የአድማ መከላከል አባላት በሰለጠኑበት የሙያ መስክ ሕዝባቸውና መንግስታቸውን በጽናት ማገልገል እንደሚገባቸው የአማራ ክልል ርዕሰ መስተዳደር አረጋ ከበድ አሳሰቡ። ርዕሰ መስተዳደሩ በብር ሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ተገኝተው ለ33ኛ ዙር አድማ መከላከል ተመራቂ አባላት የስራ መመሪያም ሰጥተዋል። ጌታቸው ገደፈው የአማራ ክልል ፖሊስ ኮሚሽን ለተከታታይ ወራት በብር ሸለቆ መሰረታዊ የውትድርና ትምህርት ቤት ሲያሰለጥናቸው የቆዩ ምልምል የአድማ መከላከል ሰልጣኞችን አስመርቋል። የአማራ ክልል ርዕሰ መስተዳድራቱ አረጋ ከበደ በምረቃ ስርዓቱ ላይ ተገኝተው ተመራቂዎችን እንኳን ደስ ያላችሁ ያሉ ሲሆን የስራ መመሪያም ሰጥተዋል። የአድማ ብተና ፖሊስ ለዜጎች የህይወት መስዋዕትነት በመክፈል የሚበረከት አስተዋጽኦ ነው ያሉት ርዕሰ መስተዳድሩ ሰልጣኞች ከነባሩ የጸጥታ አካላት ጋር በመቀናጀት ውጤታማ የሰላም ማስከበር ስራ መስራት ይኖርባችኋልም ብለዋል። አድማ ብተና ፖሊስ ሙያ ህዝባችንንና ክልላችንን ባለን እውቀትና ጉልበት ብቻ ሳይሆን የአካልና ህይወትን መስዋዕት በማድረግ አገርን ማገልገል የሚጠብቅ የሚጠይቅ እጅግ የተከበረ ሙያ ነው። አሁን ዛሬ እና ነገ በምትሄዱበት የግዳጅ ቦታ ብቁ አመራርና ግዳጅን የመፈጸም ብቃት ያላቸው የአድማ ብተና አመራሮችና አባላት በግንባር እንደሚያጋጥሟችሁ ለማረጋገጥ እወዳለሁ። ወጣት ሰልጣኝ ብቁ አመራር ሲገናኝ በምን ያህል ደረጃ የመንግስትንና የህዝብ ፍላጎትን ለማሳካት እንደሚያስችል ከዚህ ቀደም ከነበረ ልምድ መረዳት እንችላለን። ተመራቂ የአድማ መከላከል አባላት የሰላምና መረጋጋት ሙሴዎች ናቸው፣ ያሉት ርዕሰ መስተዳድሩ የተሰጣቸውን ኃላፊነት በአግባቡ በመወጣትና የህግ የበላይነትን በማስከበር የክልሉን ሰላም የማረጋገጥ ኃላፊነት ተጥሎባቸዋል ሲሉም ተናግረዋል። በዚህ ስልጠና መድረክ የታደማቸው ሰልጣኞች ሚናችሁ ቀደም ሲል እንዳልኩት በእጅጉ ወሳኝ መሆኑን በመገንዘብ አሁን እየተጀመረ ያለውን ወይም ደግሞ አሁን በየአካባቢው በየሸለቆው በየሸጡና እና በየሻካው በየጫካው ያለውን ጽንፈኛ ኃይል አደብ በማስገዛት እና ክልላዊ ሰላማዊ ሁኔታ እንዲፈጠር በማድረግ ትልቅ ተልዕኮ መወጣት ይኖርባቸዋል። ምክንያቱም እናንተ የሰላም ዘቦች ናችሁ፣ የመረጋጋት ሙሴዎች ናችሁ። የእናንተ ወሳኝ ተልዕኮ የህግ በላይነት ማስከበር ነውና እናንተ ተልዕኳችሁን የዜጎችን ሰብአዊ መብት በማስከበር በማስከበርና በማክበር እንደዚሁም እናንተ ብዛህነትንም ጭምር በማረጋገጥ ተልኳችሁ መወጣት ይኖርባችኋል። ተመራቂዎች በሰለጠኑበት ሙያ በተነሳሽነትና በቁርጠኝነት ህዝባቸውና መንግስታቸው የጣለባቸውን ኃላፊነት በጽናት እንዲወጡ ማሳስበዋል። ርዕሰ መስተዳድሩ በምትሰማሩበት ሁሉ ልታስታውሱት የሚገባው ነገር ዛሬ ስለ አማራ ክልል ህዝብ ዛሬ ስለ አማራ ክልል ደህንነት መከበር የገባችሁትን ቃል ኪዳን ቀደም ሲል የፈጸማችሁትን ቃለ መሐላ እና የለበሳችሁትን በመስዋዕትነት የተገኘና የከበረ ወታደራዊ መለዮ የሆነ ልብስና ምልክት ብቻ ስላልሆነ ይልቁንም ለክልላችንን ህዝብና ሰላምና ደህንነት የተከፈለውን መስዋዕትነት ሁሉ ለመክፈል ወይም አሁን በልዩ ልዩ ቦታዎች ይህንኑ መስዋዕትነት እየከፈሉ ያሉ ጀግኖች መለያ አርማ የለበሳችሁ በመሆኑ ይህንኑ በመገንዘብ በክብር የተሰጠንን ህዝባዊ ተልእኮ ልንወጣ ይገባል። ለስልጠና ውጤታማነት አስተዋጽኦ ላበረከቱ አካላት ርዕሰ መስተዳድሩ ምስጋና አቅርበዋል። ሳይንሳዊ እውቀትን ከመልካም ሀገራዊ ሴቶች ጋር አጣጥሞ በቴክኖሎጂ የታገዘ አሰራር በመከተል ሲቪል ሰርቪሱን ማዘመን እንደሚገባ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። ነጻና ገለልተኛ ሲቪል ሰርቪስን ለመገንባት ዜጎችን የሚያረካ አሰራርን መዘርጋትና የሰራተኛውን ስነ ምግባር ማሻሻል እንደሚገባም ጠቁመዋል። ሰለሞን ዘመኑ ተጨማሪ ዘገባ አለው። የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን የአማራ ክልል ሲቪል ሰርቪስ ሪፎርምን በዘላቂነት ለማሻሻል በሚመክር መድረክ ላይ እንዳመለከቱት የመንግስት አገልግሎትና አስተዳደር በዜጎች ይሁንታ ቀጣይ መሻሻል የሚያስፈልጉ መሰረታዊ አገልግሎቶችን በመንግስት ተቋማት ማቅረብ ማስተዳደርና መምራትን ያጠቃልላል ብለዋል። የመንግስት አገልግሎትና አስተዳደር ሪፎርም እንደ ክልልም እንደ ሀገርም ሁለት ጉዳዮችን ይይዛል ነው ያሉት። የመጀመሪያው ከ117 ዓመት የመንግስት አገልግሎትና አስተዳደር ነባር ጉዞ ወረት በመውሰድ አዲሱን ዘመን መላመድ ባህልን በመዋሃድ ዘላቂነትን ማጽናትን ይጠይቃል። ሁለተኛው የመንግስትን የመፈጸምና የማስፈጸም በሲቪል ሰርቪስ ውስጥ ለማሳደግ ተቋማዊ ልቀት መደርጀትና ገቢር ነበብ ሪፎርም እና ምላሽ ሰጭነትን ማጎልበት ማለትን የሚያጠቃልል ስንሰ ሀሳብ ነው። በክልሉ ባለፉት ሰላሳ ዓመታት የታለፉ ጉዞዎች የተፈለገውን ለውጥ ያስመዘገቡ አልነበሩም ያሉት ዶክተር አብዱ በርካታ ችግሮች ሲከሰቱ መኖራቸውን ዘርዝረዋል። ዝቅተኛ ገቢ፣ የትምህርት ጥራትና ተደራሽነት እንዲሁም የጤና አገልግሎት ጥራትና ደረጃ ዝቅተኛ መሆን፣ ከፍተኛ የስርዓት ቁጥር በክልላችንም በሀገራችንም መበራከት በቂ የበረባይትና የመሰረተ ልማት አገልግሎት ዝቅተኛ መሆኑ፣ የፋይናንስ ተቋማት ተደራሽነት አካታችነት አለመኖር፣ ዝቅተኛ ምርትና ምታማነት በክልላችንም በሀገራችንም የተስተዋለ የድህነት አዙሪት ነው። በመሆኑም የመንግስት አገልግሎትና አስተዳደር በአማራ ክልል ይፈጸማል ሲባል አሻጋሪና የዘላቂ ልማት እቅድን በሚያሳካ መልኩ ይሆናል ነው ያሉት። የቴክኖሎጂ ተስተካካይነት መሰረት ያደረገ ዘመናዊ ኢኮኖሚ መገንባት፣ ዘላቂና ዘመናዊ ክትመትን ማረጋገጥ፣ የገጠር ማህበራዊ ሽግግርን ማረጋገጥ እና ሳይንሳዊ እውቀትን ከመልካም ሀገራዊ እሴቶች ጋር አጣጥሞ የሚዘልቅ ርዕይ ማህበረሰብን መገንባት እቅዱ የሚተገበርባቸውን ሶስት ወሳኝ የእርምጃ ቀኖች ማለትም የኢኮኖሚ መረጋጋትና ማገግም፣ የመመንጠቅ እንዲሁም የበብልጽግ ደረጃ ተከትሎ የመንግስትን የመፈጸም አቅም በተቋማዊ ልህቀትና መድርጅት ለመገንባት መዘጋጀትና መተግበር ማለት ነው። የዞኖችን፣ የወረዳዎችንና የከተሞችን የህዝብ ብዛት፣ የቆዳ ስፋት፣ ገቢ መሰብሰብ አቅምና የመዋቅር ብዛት ታሳቢ ያደረገ ቀመር መከተል እንደሚገባም አመላክተዋል። ዜጎችን የሚያረካ አገልግሎት አሰጣጥ ሥርዓት መገንባትና የሠራተኛውን ስነ ምግባር ማሻሻልም እንዲሁ ትኩረት የሚሰጠው መሆኑን ጠቁመዋል። ከዚህ በተጨማሪ የሰው ኃይል ብቃትና ውጤታማነት ላይ ትኩረት ይደረጋል ብለዋል። የሙያ ምደባ፣ የሥራ ምዘና፣ የክፍያ ስርዓት አለመጎልበትና የተደራጀ የመረጃ ስርዓት አለመኖር አለመኖርን በመፍታት የመንግስት አገልግሎትና አስተዳደርን ለማሻሻል የሲቪል ሰርቪስና የሰው ሀብት ልማት ተቋሙን በመደገፍ በማበረታታትና እንዲሁም ሀገራዊ ፖሊሲዎች ጋር የክልሉን የሲቪል ሰርቪስ የሰው ኃይል ምልመራ ምደባና ና ስምሪት እንዲሁም ምዘና ከክፍያ ስርዓት ጋር አጣጥመን የምንመራበትን አቅጣጫ በመከተል ሀገራዊ የመንግስት አገልግሎትና አስተዳደር ፖሊሲውን በተሟላ ይዘት የሚተገበርበትን አቅጣጫ እንከተላለን። ችግር ፈቺ ፖሊሲ በመተግበር ዘላቂ የመንግስት አገልግሎትና አስተዳደር ግንባታ እውን እንዲሆን ጥረት ማድረግ እንደሚገባም አሳስበዋል። አሚኮ ትክክለኛና ወቅታዊ መረጃዎችን ለሕዝብ ከማድረስ ባለፈ ለሰራተኞቹ ምቹ የስራ አካባቢን በመፍጠር በኩል እየሰራው ያለው ስራ የሚበረታታ መሆኑን የአማራ ክልል ምክር ቤት ቋሚ ኮሚቴ አባላትና የተቋማት የስራ ኃላፊዎች ተናገሩ። ሌሎች ተቋማትም ከአሚኮ ልምድ በመቅሰም ተቋሞቻቸውን ለስራ ምቹ እንዲሆኑ መስራት እንዳለባቸው የቋሚ ኮሚቴ አባላቱ አሳስበዋል። አማረ ሊቁ የአማራ ክልል ምክር ቤት ቋሚ ኮሚቴ አባላትና የተቋማት ኃላፊዎች አሚኮ በለውጥ ስራዎች እያከናወናቸው ያሉ ተግባራትን ተዘዋውሮ ተመልክተዋል። በአማራ ክልል ምክር ቤት የግብርና አካባቢ ጥበቃና ውሃ ሀብት ልማት ጉዳዮች ቋሚ ኮሚቴ ሰብሳቢ አቶ ከፍ ያለው ሙላቴና የበጀትና ፋይናንስ ቋሚ ኮሚቴ ሰብሳቢ ወይዘሮ ሀናን አብዱ አሚኮ የህዝብ ዓይንና ጆሮ ሆኖ ከመስራት ባለፈ ግቢው ለሰራተኞች ምቹ እንዲሆን እየሰራቸው ያሉ ስራዎች ዘገባን በተግባር ያረጋገጠ ተቋም መሆኑን አስመስክሯል ብለዋል። ይሄ ክልል የገጠመውን ችግር እናውቃለን። ከዚህ አስከፊ ከሆነ የጸጥታ ችግር ከዚህ አስከፊ ከሆነ የተዛባ አመለካከት ማህበረሰቡ ለማውጣት እያደረገ ያለው ጥረት እንዳለ ሆኖ ከዚህ በተጨማሪ ደግሞ ተጨማሪ ኢኒሼቲቮችን ወስዶ ደግሞ ለሌላው ምሳሌ ለመሆን እያበረከተው ያለውን አስተዋጽኦ ነው ያየነው። ዛሬ በዚህ ረገድ የሄደበት እንትን ረቀት በጣም ጥሩ፣ ለብዙዎች ምሳሌ የሚሆን ስራ እየሰራ ነው ያለ፣ በሁሉም ተግባሮቹ ፊት እየወጣ ያለ፣ ተቋማዊ አሰራር መሰረት አድርጎ ተቋም የገነባ ጥሩ የሆነ ስነ ምግባር ያላቸውን ባለሙያዎች ገንብቶ እያሰራ ያለ እነዚህ ጥሩ ስነ ምግባር ያላቸው ሰራተኞች ደግሞ በዚህ በተገነባው ተቋማዊ ግንባታ ውስጥ ጥሩ አገልግሎት ለሕዝባችን እየሰጡ መሆኑን ያረጋገጥንበት ሁኔታ ነው ያለውና ይሄ ተጠናክሮ መቀጠል አለበት የሚል ሀሳብ ነው ያለኝ። ሌሎች ተቋማት የሚኮን ተሞክሮ በመውሰድ ለሰራተኞቻቸው ምቹ የስራ አካባቢ መፍጠር እንዳለባቸውም የምክር ቤት አባላቱ አሳስበዋል። ሰፋፊ ስራ መስራት የሚችሉ ተቋማት አሉ፣ ብዙ ሀብት የሚያንቀሳቀሱ ተቋማት አሉ። በእርግጥ የተጀማመረ ነገር አለ። በብዙ ተቋማት እዚህ ማደጉ ነው ልዩነት እየሆነ ያለው። ከዚህ ልምድ ወስደው ደግሞ ዳይቸራቸውንም ወደ ስታንዳርድ የማምጣት ግቢያቸውን ማሰውም ወደ ወደ ስታንዳርድ የማምጣትና ከአካባቢ ጋር ተወዳጅተው ተላምደው መኖርን ከዚህ ተቋም ቢማሩ እኔ መልካም ነው። ክልላችን እንደ ክልል ይለወጣል የሚል ሀሳብ ነው ያለኝ። ሌሎችም ተቋማት ይህንን ምቹ ሁኔታውንም፣ የህጻናት ማቆያውንም፣ ተቋማዊ ግንባታውንም ሌሎች ተቋማት ወስደው ቢያሰፉት መልካም ነው የሚል ሀሳብ ነው ያለ። በክልላችን በህጻናት ላይ የሚታየውን መቀንጨር በመከላከል በኩል ክፍተት መኖሩን የጠቆሙት የአማራ ክልል ሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ብርቱካን ሲሳይ በበኩላቸው ተቋሙ በአትክልትና ፍራፍሬ እንዲሁም ለህጻናት ማቆያ የሰራው ስራ ተሞክሮ የሚወሰድበት ነው ብለዋል። ህጻናት በተለይ አንድ ሺ ቀናትን የሚገባቸውን ነገር አግኝተው በስብእናቸው የተገነቡ በአእምሯቸው የበለጸጉ አገራቸውን፣ የሚወዱ ህዝባቸውን፣ የሚወዱ ወላጆቻቸውንም የሚያከብሩ እንዲሆኑ በወላጆቻቸው እቅፍ እንዲያድጉ ይፈለጋል። ስለዚህ ይሄን በማድረግ በኩል አሚኮ የተወጣው ነገር በጣም ትልቅ ነገር ነው። ስለዚህ አሁን ያለው ነገር ሁላችንም እንደዚህ አይነት ተቋማትን ማስፋት አለብን። የአሚኮ ምክትል ስራ አስፈጻሚ ህሊና መብራቱ የቋሚ ኮሚቴ አባላትና የተቋማት ኃላፊዎች በተሰሩት ስራ መደሰታቸውን ተናግረዋል። የቋሚ ኮሚቴ አባላትና የስራ ኃላፊዎች የሰጧቸውን አስተያየቶች በመቀበል ተቋሙን የተሻለ ለማድረግ እንደሚሰራም ገልጸዋል። እንግዲህ እኛ ለህብረተሰብ ለውጥ እንተጋለን የምንለው በምንሰራቸው ዘገባዎች፣ በተጨማሪም ደግሞ እኛም በተግባር ስራዎችን ሰርተን በማሳየት ስለሆነ ይህንን ተግባር እያደረገ እንገኛለን። ይህንን በአጠቃላይ ለሌሎች አስፈጻሚ ተቋማትም ተሞክሮ ሊሆን የሚችል ስራ ስለሆነ አስፍተን ስራዎችን ለመስራት ጥረት እናደርጋለን። ተቋማት ለሰራተኛው ምቹ አካባቢ በመፍጠር የጓሮ አትክልትና ፍራፍሬን በማልማት የተሻለ ዜጋ መፍጠር እንዳለባቸውም በጉብኝቱ ወቅት ተመላክቷል። በአፋርና ሶማሌ ክልል በተወሰኑ አካባቢዎች የነበረውን ግጭት ለመፍታት የሚያስችል የአፋርና የሶማሌ የሰላምና የልማት ፎረም ተቋቋመ። ፎረሙ ሰላምን በማረጋገጥ ልማትን ለማምጣት ወሳኝ ነው ሲል የሰላም ሚኒስቴር አስታውቋል። ተመስገን ዳረጎ ተጨማሪ ዘገባ አለው። በአፋርና በሶማሌ ሕዝቦች በተወሰኑ አካባቢዎች ግጭቶች ሲካሄዱ ቆይተዋል። ግጭቱን በዘላቂነት ለመፍታት ከአፋርና ሶማሌ ሕዝቦች ከተለያዩ የህብረተሰብ ክፍሎች ጋር ውይይቶች እየተካሄዱ ናቸው። ከሁለቱ ህዝቦች የህብረተሰብ ልዩ ልዩ ክፍሎች ከሃይማኖት አባቶችና ምሁራን የተውጣጣ የአፋርና ሶማሌ የሰላምና ልማት ፎረም ተቋቁሟል። የፎረሙ ሰብሳቢ ዶክተር ሙሳደም በሁለቱ ህዝቦች ተወካዮች መካከል የተካሄደው ውይይት ችግሮችን በዘላቂነት ለመፍታት ያገዘ መሆኑን አንስቷል። የነዚህ ሁለቱ ወንድም እህት ማህበረሰብ ለረጅም ጊዜ በተለያዩ ምክንያቶች ሲንከባለሉ የመጡ ችግሮች በተለያዩ ወቅቶች በተደጋጋሚ የሰው ህይወትን የቀጠፈ እንዲሁም ደግሞ ንብረትን ያወደመ ከፍተኛ ቅያሜዎችን የፈጠሩ ጦርነቶችን አስተናግደን እንደነበረ ይታወቃል። የሀገር ሽማግሌዎች፣ የፖለቲካ ልህቃን፣ ሴቶች እና ወጣቶች የተሳተፉበት ለሁለት ቀን የቆየ የጋራ መድረክ እዚህ ስናካሄድ ቆይተናል ማለት ነው። የአፈርና የሶማሌ የልማትና የሰላም ፎረም በሁለት ህዝቦች መካከል ያለውን ግጭት በማስቆም ዘላቂ ሰላም ለማምጣት አጋዥ ስለመሆኑም ገልጸዋል። በተጨባጭ መሬት ላይ ሊወርድ የሚችል ስራ የሚሰራ ውጤት ሊያሳይ የሚችል ስራ መሆን ስላለበት ፎረም መመስረት አለበት የሚል የመነሻ ሀሳቦች ከቀረቡ በኋላ ፎረም ተመስርቷል። ይሄ ፎረም የአፋርና የሶማሌ የሰላምና ልማት ፎረም የሚል ስያሜ ተሰጥቶታል። በዚህ ፎረም ውስጥ የተካተቱ አስራ ሁለት አባላቶች ማለትም ስድስት ከሶማሌ፣ ስድስት ደግሞ ከአፋር የተወጣጡ አስራ ሁለት አባላቶች አሉት። መንግስት ለሰላም ቅድሚያ ይሰጣል ያሉት የሰላም ሚኒስትር አቶ መሐመድ እድርሽ በአፋርና ሶማሌ ህዝቦች መካከል የተከሰተውን ግጭት በራሱ በህብረተሰቡ ለመፍታት የተጀመረው ስራ የሚበረታታ መሆኑን አንስተዋል። በሶማሌ ክልልና በአፋር ህዝቦች መካከል እንዳያችሁት፣ ስትቀራረቡ እንደተረዳችሁት፣ ተነግሮ የማያልቅ የጋራ ታሪክ የጋራ አብሮነት አንድነትን መስበክ ይቀላል እንጂ እንኳን ሊያጋጭ ሊያዳማ ቀርቶ ሊያኮራረፍ የሚችል እንኳ በቂ ምክንያት የሌለ መሆኑን ተረድታችኋል። ራሳችን ተነጋግረን በጋራ እንፈተዋለን፣ ይህን ለመፍታት የሚያስችል የምክክር ፎረም ያስፈልገናል ብላችሁ በራሳችሁ ተነሳሽነት የሁለቱ ክልል ወንድማማች ህዝቦች የሰላምና የልማት ፎረም ስላቋቋማችሁ እኛም ደስ ብለሆናል። እንኳን ደስ ያላችሁ። የፎረሙን የስራ እንቅስቃሴም ሚኒስተር መስሪያ ቤቱ ልዩ ድጋፍ እንደሚያደርግ ገልጿዋል። የመጀመሪያ ስራዎችን ለመስራታች እንዲያግዛችሁ የሰላም ሚኒስተር የሺህ ብር ድጋፍ ያደርጋል። ይህ የመጀመሪያ ነው። በእያንዳንዱ የሰላም ጥረቶቻችሁ አብረን ነው የምንሄደው። በእያንዳንዱ ስራዎቻችሁ አብረን ተደጋግፈን የመጨረሻዋን በመጨረሻም ዘላቂ ሰላም ሳና ሰፍን የምናቆመው ነገር የለም። በቀጣይ እንደዚሁ የነጋዴዎች መድረክ እንደዚሁ የተለያዩ የህብረተሰብ ክፍሎች መድረክ ይኖራሉ። መሬት ላይ በግጭት ምክንያት የተፈናቀሉ የህብረተሰብ ክፍሎች ወደ ቦታቸው ተመልሰው መደበኛ ህይወታቸውን ይኖራሉ። የአፋርና የሶማሌ ሰላምና የልማት ፎረም ግጭትን በመፍታት ሰላምን ለማረጋገጥ ያለመ ነው። የፎረሙ አባላትም በጋራ የኢፍጣር ስነስርዓት አካሂደዋል። በክልሉ በሚገኙ 585 ትምህርት ቤቶች ላይ የትምህርት ቤት ማስፋፊያዎችን እየሰራ መሆኑን የአማራ ክልል ትምህርት ቢሮ ገለጸ። የማስፋፊያ ስራው የመማር ማስተማሩን ሂደት መልካም እንዲሆን ያደርጋልም ተብሏል። የዝባለም ጌታና የባህር ዳር ከተማ አስተዳደር አሁን ላይ አንጻራዊ ሰላም ያለበት በመሆኑ ተማሪዎች በዙሪያው ካሉ አካባቢዎች በመምጣት ትምህርታቸውን እየተከታተሉ ይገኛሉ። ይህንን ምክንያት አድርጎ ትምህርት ቤቶች ከአቅም በላይ የሆኑ ተማሪዎችን ይዘው እያስተማሩ ነው። የአማራ ክልል ትምህርት ቢሮ ችግሩን ለመፍታት ከአጋር አካላት ጋር በመተባበር የግንባታ ማስፋፊያዎችን እያከናወነ ይገኛል። ይህም ችግሩን እንደሚፈታላቸው የየትምህርት ቤቶቹ ርዕሳነ መምህራን ነግረውናል። ትምህርተው ከአሁን በፊትም ተቋሙ እንደሚታወቀው ከፍ ያለ የተማሪ ቁጥር ነው ያለበት። በዚህ ዓመት ለየት የሚያደርገው ግን ከሌሎች ወረዳዎች፣ ዞኖች፣ ብሎም ደግሞ ከዚሁ ከከተማ አስተዳደር ሆነው ስራ ላይ ከሌሉ ተቋማት የመጡ ተማሪዎች በመኖሩ የክፍል ጥምርታውን ከፍ አድርጎታል ከፍ አድርጎታል። ይሄ ደግሞ መማር ማስተማሩ ላይ ተጽዕኖ አለው። መምህራን ሁሉም ተማሪዎች እንዳያግዙ ቆርቆሮ በቆርቆሮ የሚማሩ ተማሪዎች አሉና አሁንም አሁንም ቆርቆሮ በቆርቆሮ የሚማሩ ተማሪዎች አሉና ኬጅ ላይ ስነድ አንድ ክላስ ነው የነበራቸው አምስት ዓመት ሲገባ ስድስት ዓመቱ ይወጣል። አምስት ስድስት ዓመት ሲገባ አምስት ዓመቱ ይወጣል። አልማኮን ከባህር ዳር ከተማ አስተዳደር ትምህርት መምሪያና ትምህርት ቢሮ ጋር ሆኖ በጋራ ይሰራልን ነው። ይሄ ቁጥሩን የሚያሻሽልልን የቅድመ መደበኛዎችን ነው። ቅድመ መደበኛ ሕጻናት አሁን በክፍል 110 ድረስ አለን። ስለዚህ አሁን እዚህ መሰራቱ ልጆቹ በክላስ ሆኖ እንዲማሩ ያደርጋል። ማለት ሜዳ ላይ የሚማሩት ሌላው፣ አሁን ልዩ ፍላጎት ላይ ይማላል አንድ ክላስ ነው ያለን ግን በመጋረጃ ጋርደን ነው አራት ክላስ አድርገን እያስተማርን ያለን እና በዞ በአብዛኛው ወተት ወር ላይ የክፍል ጥምርታ ጥበት አለን። አሁንም ቆርቆሮ ቆርቆሮ እያስተማርን ይገኛል። ከደቡብ ጎንደር እና ሰሜን ጎጃም አካባቢዎች ተማሪዎች በብዛት መምጣታቸው ችግሩን እንደፈጠረው የገለጹት የአማራ ክልል ትምህርት ቢሮ ምክትል ቢሮ ኃላፊ አቶ መኳንን ታደመ፣ ከነችግሩም ቢሆን የመማር ማስተማር እንቅስቃሴው አይቋረጥም ነው ያሉት። የባህርዳርን ስናይ ከተማሪ ስታንዳርዱ አኳያ አሁንም ስናየው እንደነበረ ከአንድ ክፍል መቀመጥ ያለበት ተማሪ ከስታንዳርዱ በላይ ነው። ይህን በዋናነት የፈጠረው አሁን ያለው ግጭት ነው። ለምሳሌ ዙር አካባቢ ያሉ ትምህርት ቤቶች አልተከፈቱም፣ ዙሪያ ያሉ ዞኖች አልተከፈቱም እና በዛ አግባብ ከደቡብ ጎንደር የተወሰነው፣ ምዕራብ ሰሜን ጎጃም የተወሰኑ ተማሪዎች እዚህ ከተማ ላይ እየመጣው እየተማሩ ነው ያለ። ስለዚህ ችግሩንም ስለምናውቀው ክፍሉን ቢጠብ መነሻ አድርገን ቢያንስ በዚህ ዓመት የመማር ማስተማር እንዲቀጥል ለማድረግ ጥረት አድርገናል። ይሄ ግን አንጻራዊ ሰላም ተፈጥሮ እነዚያ ትምህርት ቤት ሲከፈቱ እዚህ ያለው የተማሪ ቁጥር ላይኖር ይችላል። ችግሩን ለመፍታትም ከአጋር አካላት ጋር በመሆን በክልሉ የተለያዩ ትምህርት ቤቶች ላይ የግንባታ ማስፋፊያዎች እየሰሩ መሆኑን ምክትል ቢሮ ኃላፊው ተናግረዋል። በአልማ አንዳንድ ብሎክ ግንባታዎች ይሰገነቡ ነው ያለ ና ይህን ወስደን ስናይ አሁን በትምህርት ቤት እንኳ እስካሁን ድረስ የተጠናቀቁና ርክክብ የተፈጸመላቸው ለምርቃንም ምንትን ያሉ ወደ 95 የሚሆኑ አንደኛ ደረጃ ትምህርት ቤት ላይ ብሎኮች አንዳንድ ብሎክ ግንባታ አንድ ብሎክ ማለት አራትና አምስት መማሪያ ክፍሎች ያሉት ማለት ነው። ለማጠናቀቅ ጥረት ተደርጓል። አሁንም በቅርብ ጊዜ የሚመረቅ ወደ 31 የሚሆኑ ብሎኮች ተጠናቀዋል። አሁን እየተሰራ ያለ 585 ትምህርት ቤቶች ላይ በዚህ እስከ ሰኔ 30 ድረስ የሚጠናቀቁ የመማሪያ ክፍል ግንባታዎች አሉ 585 ብሎክ ማለት ነው። በአካባቢያቸው የሚገኙ ሰው ሰራሽ ግድቦችን በመጠቀም በአመት ከሁለት ጊዜ በላይ በመስኖ ማልማት መቻላቸውን የአበርገሌ ወረዳ አርሶ አደሮች ተናገሩ። በብሔረሰብ አስተዳደሩ ከ4000 ሄክታር በላይ መሬት በመስኖ እየለማ መሆኑን የዋግምራ ብሔረሰብ አስተዳደር ግብርና መምሪያ ገልጿል። ደጀን ታምሩ የአበርገሌ ወረዳ 01 ቀበሌ አርሶ አደሮች ሰው ሰራሽ ግድቦችን በመጠቀም በአመት ከሁለት ጊዜ በላይ ማምረት እንደሚቻል በተግባር እያሳዩ ነው። አርሶ አደር ሙሉ ጸጋውና ጌታቸው ታደሰም የዚህ ማሳያ ናቸው። ይሄ ግድብ አሁን ብዙ ሰው ክረምትን ጠብቆ የሚያርስ የነበረውን ሰው ብዙ ወደ አስራ አምስት አርሶ አደሮች አሉ። አሁን እነዚህ ከድህነት ናጻ ናቸው። ሴፍትኔት በሌላ በአስቸኳይ በምናምን አይጠብቁም። ምክንያቱም ራሳቸው ተረዱታችኋል ሁለት ሶስት ጊዜ አምርተው የተወሰነ ራሳቸውን የቀየሩበት ሁኔታ እንዳለ አረጋግጬ አይቼ፣ እኔም ደግሞ አሁን እንደምታየኝ በዚህ ወር እዛ ማዶ የምታየው ፍል፣ እሱን አፍልቼ አሁን ወደዚህ ወደ ማሳ እያሰራጨው ነው ያሉት ያለሁት። በአብርገሌ ወረዳ 01 ቀበሌ ሁለት ሰው ሰራሽ ግድቦች ሲኖሩ ለዓመታት ያለምንም አገልግሎት ሳይሰጡ የቆዩ ቢሆንም አሁን ላይ ግን በቀበሌው ከ49 ሄክታር መሬት በላይ በአትክልትና ፍራፍሬ መልማቱን ነው የቀበሌው ግብርና ባለሙያ አቶ ተስፋ ኪሮስ ዘውዱ የሚናገሩት። ይሄ አፈር ለሽንኩርት አይሆንም፣ ለአትክልት አይሆንም እየተባለ ብዙ ጊዜ አርሶአደሩ አደሩ ጋር የትኛውም መሬት የትኛውም አፈር ለሽንኩርትም፣ ለተለያዩ አትክልቶች ውሃ ካገኘ መሆን እንደሚችል ተነጋግረን ይህን መስኖ ማስጀመር ችለናል። በአብርገሌ ወረዳ በነባር 637 ሄክታር መሬት በአዲስ 125 ሄክታር መሬት በመስኖ እየለማ መሆኑን የወረዳው ግብርና ልማት ጽህፈት ቤት ምክትል ኃላፊ አቶ ሚሰነ ቢሰጠኝ የገለጹት። ሰፊ ስራ ስራን በሚያስብ ነው በሽንኩርት ስራ ጋር በተያያዘ ስለሆነ በዚህ ልክ ሰፋ ያለ ስራ ተሰርቷል። ነገር ግን ወደ ገበያ ሲኬድ ትንሽ ያስቸግር ስለነበረ አሁን ላይ ሙሉ በሙሉ በሚባል ደረጃ በመቀነስ ደረጃ ያለበት ሁኔታ ነው ያሉት። በዋግኽምራ ከ10 በላይ ሰው ሰራሽ ግድቦች የሚገኙ ሲሆን ከ4196 ሄክታር መሬት በላይ በአትክልትና ፍራፍሬ እየለማ እንደሚገኝ የብሔረሰብ አስተዳደሩ ግብርና መምሪያ ኃላፊ አቶ አዲሱ ወልዴ የተናገሩት ወደ 4196 ሄክታር ወይም ደግሞ 89 ፐርሰንቱን መሸፈን ችለናል ማለት ነው። በዚህም ወደ 21900 አስር የሚሆኑ አርሶ አደሮች መጠቀም ችለዋል ማለት ነው። ከም ነገር ተፈጸመ ተብሎ የሚታሰበው ይህ መስኖ ስራ ነው። በቀጣይም በአመት ከሁለት ጊዜ በላይ የሚያመርት አርሶ አደርን በመፍጠር የዋግምራ ብሔረሰብ አስተዳደሩ ምርታማነትን ለማሳደግ በትኩረት እንደሚሰሩ ነው የመምሪያ ኃላፊው የጠቆሙት። የሰዓቱን ዜናዎች ከማብቃታችን በፊት ዋና ዋና ጉዳዮችን መለስ ብለን እናስታውሳችሁ። መንግስት ተመራቂ የአድማ መከላከል አባላት በሰለጠኑበት የሙያ መስክ ህዝባቸውና መንግስታቸውን በጽናት ማገልገል እንደሚገባቸው የአማራ ክልል ርዕሰ መስተዳደር አረጋ ከበደ አሳሰቡ። ሳይንሳዊ እውቀትን ከመልካም ሀገራዊ ሴቶች ጋር አጣጥሞ በቴክኖሎጂ የታገዘ አሰራር በመከተል ሲቪል ሰርቪሱን ማዘመን እንደሚገባ የአማራ ክልል ምክትል ርዕሰ መስተዳደር ዶክተር አብዱ ሁሴን ተናገሩ። አብራችሁን ስለቆያችሁ እናመሰግናለን። ዜናው አበቃ። ጤና ይስጥልኝ።